አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦች ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ቪዲዮን ስጀምሩ በላይክ ጀምሩ። ጽናት ተከታታይ ድራማ እጅግ በጣም በጉጉ ስንጠብቀው የነበረ በክፍል ሰማንያ ዘጠኝ ከች ብለዋል። እንግዲህ በባለፈው ፓርት ላይ እንዳየነው በክፍል ሰማንያ ስምንት ላይ እንዲሁም የቤቲ እናት ኪራን በጣም እንደለመነችው እንዲሁም ደግሞ ወደነ ኪራ ቤት በመሄድ ፅናትንም እንደዚሁ እንደለመነቻት እናስታውሳለን። አሁን ላይ እንግዲህ ቤቲን ቀጥታ ቤት ድረስ እዛት በድፍረት እናት ልጇን እዛ መታለች። ኪራን በሩን ከፍቶ እንዳናገራት እባክሽል እኔ ህይወቴ ወይንም ደግሞ ትዳሬ እንዲበጠበጥ አልፈልግም። እኔ በፈለግሽበት ታይም እየመጣሁ ከቤታችሁ አያታለሁ እዚህ ዘሽልኝ ሂጂ በማለት እንግዲህ ያስጠነቅቃታል። ለእናት እናት ግን እባክን ተረዳይ ልጄ በማለት እንግዲህ ቤቲም ኪራን አገኘሁት ከድሮ ቤታችን ነው የእኝንና የኪራ ቤት ነው በማለት እንግዲህ ቤትም እጅግ በጣም ደስ ብሏት ነበር። በወቅቱ ግን ኪራ ያ ሁሉ ቃላቶች፣ ዘወር በሉ ሄዱልኝ፣ ከዚህ ጽናት ካየች እሷ ትረበሽብኛለች፣ እባካችሁም ቢል ስላልሰማቸው እንግዲህ ወደ ቤት ገብተዋል። ግን ደግሞ እኔ በጣም እንትን ያልኩት ምን እንደሆነ ታውቃላችሁ? ጽናትን ከዚህ ጋር ማስረዳት ነበረበት፣ መናገር ነበረበት፣ ማሳመን ነበረበት። በእርግጥ አስረድቷታል፣ ስለ ሁኔታው፣ ስላለው ነገር አስረድተዋታል። የቤት እናትም ሳትቀር በመምጣት ቤት ድረስ እንግዲህ አስረድታታለች። ግን ደግሞ የጽናት መብት መጠበቅ መቻል አለበት ብዬ አምናለሁኝ። ስለዚህ ጽናት ግን ወደዚህ ቤት እንድትመጣ ፈቃደኛ አልነበረችም። ግን ደግሞ ያለ ፈቃዷ ወደ ቤት ቤት ንዟት መጥተዋል። እንግዲህ በእርግጥ ኪራም ወዶ ፈቅዶ አይደለም ጫና እየተደረገበት ነው። እናትንም እንግዲህ ያው መናገር በጣም ስለከበደው ያለው ነገር ወደ ቤት እንድትመጣ ተደርጋለች። ቤቲ ቤቲ እውነት ለመናገር ያለችበት ሁኔታ እጅግ በጣም ያሳዝናል። ግን የጽናት ፍራት እና የጽናት ያለው ነገር ደግሞ የሷን እውነታ አላት ምክንያቱም ከዚህ በፊት ስንቴ ወርውረሃታል ስንቴ ወደ ውጭ አድርጋታል። ግን ደግሞ ከህይወትህ አልወጣችም በማለት እንግዲህ ስትናገርም ሰምተናታል። ትክክል ነች። ግን ደግሞ ያበደችው እውነት ነው ወይንስ ውሸት ነው? ይሄንስ በምን ታውቃለህ? አውቃ ነው ያበደችው። አንተን የምታገኝበት ነገር የተጠቀመችበት ይመስለኛል። ትክክለኛ እብደት አይደለም። ስለዚህ አውቃ ነው በማለት እንግዲህ ክረክሯንም አሁንም ቀጥላለች። ግን ቤቲ አሁን ላይ ስላበደች ስላለው ነገር እንግዲህ ያን ነገር ህይወቷ ትንሽ ቢያንስ እዚህ ቤት ከሆነች እና የድሮውን ነገር ካስታወሰች ወይም ደግሞ የፈለገችውን ሰው ካገኘችው ወደ ራሷ የምትመለስበት አጋጣሚ ይኖራል፣ በማለት ነው እንግዲህ ወደ ኪራ ቤት እያመጧት። ግን ደግሞ አሁንም የጽናት ፍርሃት ወደ ራሷ ስትመለስ የሁሉን ነገር ስታስታውስ ከዛ በኋላስ ምንድን ነው የሚፈጠረው የሚለው ነገር ስጋት አላት። ይሄ ግድ ነው ስጋቷ ይገባናል ማለት ነው። ግን ደግሞ ኬራ አሁን በወሰነ ውሳኔ ባደረገው ነገር እኔ ስህተት አለበት አይደለም በፍጹም። ማለት ነው እንግዲህ እናሆሜን በጣም ጭሁበታል። አንተ ለምንድን ነው እንደዚህ የምታደርገው? የገንዛብ ምሽትክ ላይ የተለያዩ ነገሮችን የምታደርገው እሷን የሚጎዱ ነገር እሷን የሚያስቀይሙ ነገር ለምንስ ታደርጋለህ? እንዴት እንደዚህ አይነት ተልካሻ ስራ ትሰራለህ? ጨራሽ ቤት ድረስ እዛ ትመጣለ? እንደዚያ የበደለችን፣ ስንት ነገር ያደረገችን፣ በሚስትክ ላይ በምትወዳት፣ በምታፈቅራት በጽናት ላይ ስንት በደል አድርጋ እንዴት ይህን ነገር ትፈቅዳለህ? ድጋሚስ እንዴት የጽናት ልብ ትሰብራለህ? በማለት እንግዲህ ኬራንም ተናግሮት ነበረ። ምሩም እንደዚው እንደዚህ ማድረግ እንደሌለበት እንግዲህ ተናግራ ነበር። ግን ደግሞ እናንተስ ብትሆኑ ምን ታደርጋላችሁ? እንደዚህ እናት መንገድ ላይ ተንበረካ ብትጠይቃችሁ ምንድን ነው የምታደርጉት? ለምንድን ነው የማትረዱኝ? ቢያንስ አንተ እና ሆሜ ለምን አልተረዳኸኝም? በማለት እንግዲህ ኬራ እጅግ በጣም ሲናገረው ነገር ነበር። ግን ደግሞ አንድም አንድም ሰው ከኪራ ጋር የቆመ ሰው የለም ማለት ነው። የተረደው የለም። ግን ደግሞ መረዳት አለባቸው ብዬ አምናለሁኝ። በእርግጥ ነው ፍርሃት ይኖራል። ልክ እንደ ፅናት በኋላ ብታስታውስ አሁንም የምወደው የማፈቅረውን ኪራን ዛቢ ልትሄድ ትችላለች ብላ ይሆናል ማለት ነው። ግን ደግሞ የቤቲ ህይወትም አሁን ላይ እጅግ በጣም ያሳዝናል። እና ምናልባት ወደ ራሷ የምትመለስበት አጋጣሚ ይኖራል። ጽናትም እንድትታገስ መታገስ አለባት ብዬ አምናለሁኝ። ግን ደግሞ እሷን ማብዳ እኔ ማብጀ ነው ወደ አባት የሚሄደው አንተ ልታሳብደኝ ነው በማለት አሁን ላይ በጣም እየተናገረችው ትገኛለች። አንተ እንደ ሸንኮራ መጠህኛል። ድሮስ ከደፋሪ ምን ይጠበቃል? በማለት እንግዲህ አስነዋሪ ቃልም ስትናገር እንግዲህ አይተናል። እንዴት እንደተገናኙ እንዴት በፍቅር አንድ እንደሆኑ እንግዲህ ስለ ፅናትና ስለ ኬራ ሁላችንም የምናውቀው ነገር ነው። በመጀመሪያ በቤት ሰራተኝነት እንግዲህ ከሱ እነሱ ጋር አብራ ስትሰራ ከዛ በኋላ ደፍሯት ነበር። ከደፈራት በኋላ ወደ ቤተሰቦቿ ሂዳ ከዛ ተመልሳ ነው እንግዲህ ኬራም ያፈቀራት እንዲሁም ደግሞ እሷ ያፈቀረችው ከደፈራት ሰው ጋር ነው ቀጥታ ወደ ፍቅር እንግዲህ ሂደው አሁን ላይ ትዳር መስርተው ያሉት ማለት ነው። እና ይህንን የሆነ ፍቅር ትዳር የሆነ ቤት እንግዲህ ቤቲ ልታፈርሰው ትችላለች የሚል ስጋት ኑሯት ነው። ኪራ ደግሞ በእርግጠኝነት ፅናትን እጅግ በጣም ይወዳታል። እሷን ለማስደሰት እሷን ደስ የሚላትን ለማድረግ እጥረት ያደርጋል። ግን ደግሞ ነገሮቹ፣ ስህተቶቹ አይለቀውም በቃ እናትም አሁን ላይ እንደኔ አስተሳሰብ እንግዲህ ከኪራ ጎን ሆና አብራ ይህን ነገሮች ማሳለፍ አለባት። እሷ በጣም ጎበዝ ነች ትችላለች። አሁንም ደግሞ በጣም ብዙ ፈተናዎች ስላሳለፈች አሁንም ይሄን ደግሞ የማታሳልፍበት ምንም አይነት ምክንያት የላትም። እርግጠኛ ነኝ ኪራ እጅግ በጣም ይወዳታል፣ እንደሚያፈቅራት ያለ እሷ መኖር እንደማይችል እንግዲህ በብዙ ነገሮች አይተነዋል ግን ደግሞ ችግሮች በጣም የሚገጣጠሙበታል፣ እና ይህን ነገር ደግሞ እሷ መረዳት አለባት ብያ አምናለው። ስለዚህ አሁን ላይ ግን በጥፊ መቷት ከቤት እንግዲህ ብርር ብላ እየወጣች ነው ያለችው። ነገሮቹ እንትን ተብላ እንደምትመለስ ተስፋ አደርጋለው። ውድ የቻናሌ ቤተሰቦቼ፣ በያላችሁ በሰላማችሁ ይብዛልኝ።